አማራንን ያልነው በምክንያት ነው ሲሉ የተከሰቱት ኮሎኔል ደመቀ ዘውዱ የተከዜ ዘብ ያስታጠቋቸው ጥቁር ዘመናዊ ስናይፐርም እያነጋገረ ነው። ለፋኖም መልእክት አስተላልፈዋል። ህወሓት ወልቃይትን ለመውረር እየተዘጋጀ ነው የሚሉት የወልቃይት ሰዎች የተከዜ ዘብ ያሉትን ሰራዊት ማስመረቅ ቀጥለውበታል። በትናንትናው እለትም በርከት ያለ ቁጥር ያለው ሰራዊት ተመርቆ በነ ኮሎኔል ደመቀን አዲስ ስምሪት ተሰጥቶታል። ይህ ሰራዊት የታጠቀው መሳሪያ ጉዳይ ግን ጥያቄ ናጭሯል። ከዚህ በተጨማሪ አንድ ከፍተኛ የወልቃይት ባለስልጣን የምንዘጋጀው ከውስጥም ከውጭም ላሉ ኃይሎች ነው ሲሉ መደመጣቸው የተከዚ የዘብ ዝግጅት ለህወሓት ብቻ ሳይሆን ለፋኖም ነው ወይ ያስብለዋል። የተከዜ ዘቦችን ዘመናዊ መሳሪያ አስታጥቀውና ከመከላከያ ጋር እንደሚሰሩ በይፋ አውጀው የተከሰቱት ኮሎኔል ደመቀም። የትናንቱ ውሏቸው አዲስ ትኩሳት በወልቃይ ሰማይ ስር እያንዣበበ መሆኑን የጠቁመ ሁኗል። ለመጀመሪያ ጊዜ ከወልቃይት ለፋኖ ጥያቄ የቀረበም ሲሆን፣ በጎን ደግሞ ትግሉ ከውጭ ብቻ ሳይሆን ከውስጥም ነው የሚል ውስጠ ወይራ መልእክት ተሰምቷል። በእርግጥም የትናንቱ የሆመራ ወታደራዊ ውሎ አዳዲስ አሰላለፍና አዲስ ትኩሳት እንዳለ የተመላከተበት ነው። በወልቃይት ወታደራዊ ስልጠናው ቀጥሏል። በትናንትናው ዕለትም ግዙፍ ሰራዊት ተመርቆ ተለኮ ተሰጥቶታል። ወታደራዊ መነጽር አንግበው የታዩት ኮሎኔል ደመቀም አማራንን ያልነው በምክንያት ነው በሚል ንግግር ከሰራዊቱ መሃል ተከስተዋል። ከሰሞኑ ወልቃይት ላይ በተለያዩ አካባቢዎች ሰልጥነው የተመረቀው የተከዜ ዘብ የቡድን መሳሪያዎችን በስፋት የታጠቀ ነው። ከማይካድራ እስከ ሁመራ ተሰልጥኖ የተመረቀው አዲሱ የተከዜ የዘብ ኃይል በብዛት ከታጠቃቸው ስናይፐርና ብሬል በተሰራጨው ምስል ላይ በስፋት ተስተካይቷል። ማይካድራ ላይ የሰለጠነው ኃይል በተመረቀ በሁለት ቀናት ልዩነት የተመረቀው ተጨማሪ ኃይል ተከዚያ አካባቢ እየተደራጀ መሆኑ ታውቋል። በአማራና በትግራይ ኃይሎች ፍጥጫ ባልተለየው የተከዚ የዘብ አካባቢ የተደራጀው የነኮሎኔል ደመቀ ዘውዱ ጦር ዓላማው የወልቃይትን ነጻነት ማስቀጠል ነው ተብሏል። ሆኖም አንድ የወልቃይት ከፍተኛ አመራር የተከዚ የዘብ ዝግጅት ከህዋት አልፎ ለፋኖም ሳይሆን እንዳልቀረ ጠቆም አድርገዋል። የዞኑ ሰላምና ጸጥታ መምሪያ ምክትል ኃላፊ ጌታቸው ሙሉ ጌታ ከውስጥም ከውጭም ለማንነት ጥያቄያችን እንቅፋት ለሚሆኑ አካላት መሰልጠን አስፈላጊ ነው ሲሉ የሰራዊቱን ስልጠና ዓላማ ተናግረዋል። በባለስልጣኑ ንግግር ከውጭ የተባሉ ኃይሎች የህወሓት ቡድን ሲሆን ከውስጥ ሆነው የተባሉት ደግሞ የፋኖ አደረጃጀቶች ሳይሆኑ እንዳልቀረ ተገምቷል። ከሰሞኑ ፋኖ በወልቃይት አካባቢ ጥቃት ፈጽሟል መባሉን ተከትሎ በወልቃይት አመራሮችና በፋኖ ደጋፊዎች መሃል ጎራ የለየ ብሽሽቅ በማህበራዊ ሚዲያ ላይ መስተዋሉ የሚታወስ ነው። የሆነው ሆኖ ግን ተከዜ ወንዝ ዳር ላይ በተደራጀው የተከዜ ዘብ ኃይል ምረቃ ላይ የተገኙት የወልቃይት ጠገዴ ሰቲት ሁመራ ዞን ምክትል አስተዳዳሪ እና የሰላምና ጸጥታ መምሪያ ኃላፊ ኮሎኔል ደመቀ ዘውዱ ተገኝተው በታል ኮሎኔል ደመቀ ዘውዱ በተገኙበት የተመረቀው ኃይል ጥብቅ ስምሪት ተሰጥቶታል። በምረቃ ፕሮግራሙ ላይ ተገኝተው ለአዲሱ የተከዘ ዘብ ስምሪት የሰጡት ኮሎኔሉ የቀጠለው ስልጠና ዓላማ የአካባቢውን ሰላም ለማረጋገጥና የህዝብን የማንነት ጥያቄ ለማጽናት መሆኑን አስታውቀዋል። ለተመረቀው ኃይል ስምሪት ሲሰጡ እኛ አማራዎች ነን ያልነው በምክንያት ነው የሚል ንግግር ያሰሙት ኮሎኔል ደመቀ የወልቃይትን ነጻነት ለማንም ማሳልፈን አንሰጥም ብለዋል። የአማራ ህዝብ የራሱ ያልሆነውን የእኔ አይልም ያሉ የሚሉት ኮሎኔል ደመቀም የእኛ የሆነውን የአማራን ማንነት ለማጽናት ሰልጥነን ተደራጅተናል ብለዋል። የወልቃይት ጠገዴ ህዝብ የማንነት ጥያቄ ህጋዊ መሆኑን የጠቆሙት ኮሎኔሉ ህጋዊ የሆነውን ጥያቄ በህጋዊ መንገድ ለማስፈጸም እየሰራን ነው ብለዋል። ለማንነታቸውና ለነጻነታቸው ብዙ ወገኖቻችን ዋጋ ከፍለዋል ያሉ ሲሆን እኛ አማራዎች ነን እያሉ በክብር አልፈዋል። እኛ ደግሞ የነሱ ልጆች ነን። አባቶቻችንና እናቶቻችን ዋጋ ለከፈሉት ማንነታችን ሁሌም ዘብ ልንቆም ይገባል ባል ሲሉ ለአዲሱ ኃይል ስምር ይሰጠዋል። ይህ ኃይል የተከዜና የልማት ዘብ ነው፣ ከህዝባችን የማይቋረጥ ድጋፍ አለው ያሉት ኮሎኔል ደመቀም ከፌዴራል መንግስቱ የጸጥታ አካላት ጋር ተናበን መስራታችንን እንቀጥላለን ብለዋል። ህዝባችን በሰላም ወጥቶ በሰላም መግባት እንዲችል ከኛ ብዙ ነገር ይጠብቃል ያሉት ደግሞ የዞኑ ሰላምና ጸጥታ መምሪያ ምክትል ኃላፊ ጌታቸው ሙሉ ጌታ ናቸው። ህዝቡ በጸጥታ ኃይሉና በፖለቲካ መሪዎች ላይ እምነት አለው ያሉት የኮሎኔሉ ምክትል በየጊዜው እየተደራጀ ያለውን የተከዜ ዘብ የወልቃይት ሰላም ዘብ መሆኑንም ተናግረዋል ተብሏል። ከውስጥም ሆነ ከውጭ የህዝባችንን ሰላም በመንሳት የማንነት ጥያቄያችንን ህጋዊ ምላሽ እንዳያገኝ እንቅፋት ለሚፈጥሩ አካላት መሰልጠን አስፈላጊ ነው ሲሉም ተደምጠዋል። ወልቃይት ላይ በአሁኑ ወቅት ከራሱ ከአማራ ኃይሎች እና ከትግራይ ኃይሎች የሚነሱ ውዝግቦች አሉ። በአንድ በኩል የነ ኮሎኔል ደመቀ ዘውዱ ከመንግስት ጋር ወግኗል የሚል ቅሬታም በፋኖ ታጣቂዎች የሚነሳ ሲሆን፣ አካባቢውን ፋኖ መቆጣጠር አለበት የሚሉ ድምጾችም ይሰማሉ። ሌላ በኩል ደግሞ የትግራይ ኃይሎች ወልቃይት ትንሳኑና ስመልስ ትጥቃን ፈታም ብለው ተጨማሪ ኃይል ማሰልጠናቸውን ቀጥለዋል። በተለይ በደብረ ጽዮን ገብረ ሚካኤል የሚመራው የህወሓት ክንፍ አካባቢውን በኃይል ለሚቆጣጠር ዝግጅት እያደረገ ስለመሆኑ ይሰማል። በወልቃይት ወታደራዊ ዝግጅቱ ተጠናክሮ ቀጥሏል። ተከዜ ዘብ በሚል ስያሜ የሚሰለጥኑ ታጣቂዎች ጉዳይ መነጋገሪያነቱ ባልበረደበት በአሁኑ ወቅት ተጨማሪ ኃይል ወደ ሥልጠና እየገባ ነው። ይህን ተከትሎ ታዲያ ጥያቄዎች እየተነሱ ነው። በነኮሎኔል ደመቀ የሚመራው የአካባቢው አመራር አካባቢው በአማራ ክልል ስር ከተጠቃለለ በኋላ የተከዘዘብ በሚል ስያሜ በርካታ ሚልሻዎችን እያሰለጠነ ይገኛል። ካለፈው ሳምንት ወዲህ ደግሞ ይህን የሚልሻ ስልጠና በስፋት እየተከናወነ ነው። በአማራ ክልል በተለያዩ አካባቢዎች በመከላከያ ሰራዊት የታገዘ የሚልሻ ስልጠና እየተሰጠ ባለበት በአሁኑ ወቅት በወልቃይትም የስልጠና እንደ አዲስ

ከወራቶች በፊት የመከላከያ ሰራዊት አመራሮች የተከዜ ዘብ ሚልሻዎች ከፋኑ ታጣቂዎች ጋር መዋጋታቸውን ያረጋገጠ መረጃ አጋርቶ ነበር። በወልቃይት የወልቃይት ሚልሻዎች ከፋኑ ኃይሎች ጋር መዋጋታቸው መወያያ ሆኖ ነበር። የወልቃይት አመራሮች ስለ ፋኑ እንቅስቃሴ ያላቸው አመለካከት ምን እንደሚመስል ያሳየ ነው የሚሉ አስተያየቶችም ተሰጥተውበታል። መከላከያ ሰራዊት ከወራት በፊት ባሰራጨው መረጃ በወልቃይት ጠገዴ ሲቲቱ መራዞን ጽንፈኛ ሲል የጠራውን ቡድን በመዋጋት ያቀ ግዳጅ አፈጻጸም ለነበራቸው ሚሊሻዎች ዕውቅና ሰጠው ብሏል። ይህን ተከትሎ ታዲያ ባለፉት ጊዜያት የፋኖ ታጣቂዎች በወልቃይት በከፈቱት ጥቃት የወልቃይት ሚሊሻ ተሳታፊ እንደነበርም ተረጋግጧል። ከዚህ ቀደም ኮሎኔል ደመቀ የፋኖ ትግል ምክንያታዊ ነው ብያላምንም ሲሉ መናገራቸው ይታወቃል። ከላይ የጠቀስናቸው እነዚህ ጉዳዮች ኮሎኔል ደመቀ የሚመሩት አስተዳደር በአሁኑ ወቅት አሰላለፉን ከፌዴራል መንግስቱ ጋር እንዳደረገ የሚያስረግጡ ናቸው። በወልቃይት ጉዳይ በርከት ያሉ ኃይሎች ተፋጠዋል። ፌዴራል መንግስቱ በወልቃይት መጫወት የሚፈልገው ጨዋታ አለ። የትግራይ ኃይሎች ፋኖ፣ እነ ኮሎኔል ደመቀም ያላቸው አሰላለፍ ሌላ ነው። ሻገር ስንል ደግሞ ሱዳንና ኤርትራ ከእሁድ እስከ እሁድ አይናቸውን እዚህ ስፍራ ላይ እንደተከሉ ናቸው። ከሰሞኑ እዚህ አካባቢ ላይ ሁለት አዳዲስ ክስተቶች ገነው ወጥተዋል። ይኸውም የፋኖ ኃይሎች በወልቃይት ያወጁት ዘመቻና የቲዲኤፍ አዲስ የክተት አዋጅ ነው። በአንድ ወገን ምዕራብ ትግራይ፣ በሌላ ወገን ደግሞ ወልቃይት ጠገዴ ብሎ የሚጠራው አካባቢ ከቃል አስን ጠቃ በላይ ፍጥጫ ያለበት ስፍራ ነው። የሰሜኑ ጦርነት መቀስቀሱን ተከትሎ ይህ አካባቢ በአማራ ኃይሎች ተጠቃሏል። ይህን ተከትሎ አሁን ድረስ የፍጥጫ ማዕከል እንደሆነ ነው። በዚህ መሃል እየገፋ የመጣው የፋኖ ኃይሎች እንቅስቃሴ ደግሞ የወልቃይትን ጉዳይ አሳስቦታል። የፋኖ ኃይሎች ወደ ትጥቅ ትግል እንድናመራ ገፊ ምክንያት ነው ከሚሏቸው ጉዳዮች መሃል የወልቃይ ወቅታዊት ጉዳይ አንዱ ነው። አካባቢው በአሁኑ ወቅት በነ ኮሎኔል ደመቀ ስር መሆኑ አንድ የፋኖ ጥያቄ ተመልሷል የሚያስብል ቢሆንም ከቅርብ ጊዜ ወዲህ ግን በተቃራኒው በሁለት ኃይሎች መሃል አደገኛ እንቅስቃሴዎች እየታዩ ነው። ከወራት በፊት ኮሎኔል ደመቀ ፋኖን አስመልክተው አንድ የዘለፋና ትችት አስተያየት በይፋ ከሰጡ በኋላ በፋኖ አደረጃጀቶችና በነ ኮሎኔል ደመቀ መሀል ንፋስ ገብቷል። በመሀላቸው የተፈጠረው ስንጠቃ አይሎ አንዱ አንዱን ወደ መጠቃቃት እየተሸጋገረ ይመስላል። ተከዜ ዘብ በሚል የዳቦ ስም መከላከያ ሰራዊት የወልቃይት ሚልሻዎችን በማሰልጠን በአካባቢው ካሉ የፋኖ አደረጃጀቶች ጋር እንዲዋጉ አድርጓል። ይህን ተከትሎ እነ ኮሎኔል ደመቀ ዘውዱ በፋኑ ጉዳይ አሰላለፋቸውን ከአራት ኪሎ ጋር አድርገዋል። በዚህ የተበሳጩት የፋኑ ተዋጊዎች ካለፈው ቅዳሜ አንስቶም ልዩ ያሉትን ዘመቻ በወልቃይት መክፈታቸውን እየተናገሩ ነው።